አርሰናል ምርጥ ነገርን አድርጓል። ዊልያም ሳሊባ እስከ 2030 ድረስ ከአርሰናል ጋር የሚቆይበትን አዲስ የውል ስምምነት ለመፈረም ስምምነት ላይ ደርሷል። ከዚህ በኋላ ሪያል ማድሪድ ተጫዋቹን ይፈልገዋል እያሉ መስጋት የለም። በክረምት የተጫዋቾች የዝውውር መስኮት ከፍተኛ ስኬትን ያስመዘገቡት አንድሪያ ቤርታ ለአርሰናል ይጠቅማሉ የተባሉትን ተጫዋቾች ውል በማራዘም ረገድም ውጤታማነታቸውን አስቀጥለዋል። የዊልያም ሳሊባ ከአርሰናል ጋር ለሚቀጥሉት አምስት ዓመታት አብሮ መዝለቅንና ሊኖረው የሚችለውን ትልቅ ፋይዳ በተመለከተ ዝርዝር ሀሳቦችን እናነሳለን። ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር መስኮት ሲከፈት ካርሎስ ባሌባን ለማስፈረም ከፍተኛ ጥረት እንደሚያደርግ ተረጋግጧል። ይህንን የካርሎስ ባሌባን ዝውውር ለማጠናቀቅ እንዲረዳም ምናልባት እስከ አራት የሚደርሱ ተጫዋቾችን ከክለቡ ሊያሰናብት ይችላልም እየተባለ ነው። ሀሳቡን ትሰሙታላችሁ የሊ የሊቨርፑሉ ድንቅ ታዳጊ ተጫዋች ሪዮ ንጉሞሃ ከሊቨርፑል ጋር ፕሮፌሽናል ኮንትራት ተፈራርሞን ለሚቀጥሉት ሶስት ዓመታት በውል የታሰረ ግንኙነትም ይኖራቸዋል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ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 እናመሰግናለን። በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ ካየናቸው፣ አይተነውም፣ ከወደድናቸው ድንቅ ብቃት አላቸው ከምንላቸው ተጫዋቾች መካከል አንደኛው የሊቨርፑሉ የአስራ ሰባት ዓመት ጎረምሳ ሪዮ ንጉሞሃ ይጠቀሳል። ሪዮ ንጉሞሃ ዛሬን ብቻ ሳይሆን ነገን የራሱ እንደሚያደርግ ምንም ጥርጥር የለንም ብለው ሀሳባቸውን የሚሰጡ ታላላቅ እግር ኳስ ተጫዋቾች አሉ። የሌሎች ክለብ አሰልጣኞችም በዚህ ልጅ ተስፋ ዙሪያ በጎውን ብቻ ይና ይናገራሉ ያሳያቸው እንቅስቃሴ የልበሙሉነቱ ሙሉነቱ እንደዚሁም ደግሞ በሊቨርፑል እና በኒውካስል ጨዋታ ያስቆጠረው ጎል እንዲህ ያለው በጎ አስተያየት በታዳጊው ተጫዋች ዙሪያ ለመሰጠቱ ዋነኛ ምክንያት ነው። በእርግጥ ይህ ተጫዋች ባለፈው ዓመት ነበር ከቼልሲ ጋር የተለያየና የሊቨርፑል ተጫዋች የሆነው። ይህንን የወሰነበት ዋነኛው ምክንያት ወደ ዋናው ቡድን ለመቀላቀል በቼልሲ ቤት ካለው መንገድ ይልቅ በሊቨርፑል ቤት ያለው መንገድ የተሻለ ቀና ነው ነው። በፈጥነት ወደ ሊቨርፑል ዋናው ቡድን የመድረስ እድል አለኝ ብሎ በማመን ነው። ታዲያ የሚገርመው ነገር በቼልሲና በተጫዋቹ መካከል የነበረ ውል አብቅቷል። ያ ውል ሲያበቃ ግን እድሜው ከ24 ዓመት በታች ሆኖ ስለተጠናቀቀ ይህንን ተጫዋች ሊቨርፑል ሲያስፈርም ለቼልሲ የካሳ ክፍያ መክፈል ይጠበቅበታል። ታዲያ ይህንን የካሳ ክፍያ መጠኑን፣ አከፋፈሉን በተመለከተ እስካሁንም ድረስ በቼልሲና በሊቨርፑል መካከል ስምምነት ላይ አልተደረሰም። ሁለቱ ክለቦች በካሳ ክፍያው አሁን እያልን ያለ ነው የዝውውር ክፍያ አይደለም። ቃሉን የተጠቀምነው ተገቢው ቃል ይሄ ስለሆነ ነው። የካሳ ክፍያ ወይም ኮምፐንሴሽን ተብሎ የሚጠራውን ነው ለመክፈል ሊቨርፑል የሚገደደው። ስለዚህ ልጁ ወደ ሊቨርፑል ተጫዋችነት ተቀይሯል። ይሄንን መፍቀድ አለመፍቀድ የቼልሲ ፈቃደኝነት የሚጠየቅበት ጉዳይ አይደለም። ነገር ግን ቼልሲ ቤት እንዳደገ ተደርጎ ስለሚወሰድ የቼልሲ አዳጊ ተጫዋችን ስለወሰደ የተወሰነ ካሳ ይከፍላል። ይህ የካሳ ክፍያ ተጫዋቹ ወደ ሊቨርፑል ከተቀየረ በኋላ ወይም ለሊቨርፑል እየተጫወተ ለሊቨርፑል እያገለገለም ጭምር ተነጋግረው ሊፈቱት የሚችሉት ነው። ነገር ግን እስካሁን ድረስ ቼልሲና ሊቨርፑል ለሪዮ ንጉሞሃ የመከፈል ያለበትን የካሳ መጠን ስምምነት ላይ አልደረሱም። ቼልሲ ይገባኛል የሚለው አለ፣ በቁጥር የተጠቀሰም ባይሆን። ሊቨርፑል ደግሞ ይበቃል ብሎ የሚያምነው አለ። ስለዚህ በሁለቱ ክለቦች መካከል ያለውን ልዩነት ለማጥበብ እስካሁን የተሰራው ስራ ውጤት አላመጣም። ስለዚህ በቀጣይ የሚያደርጓቸው ጥረቶች ይኖራሉ። ያ ጥረት የማይሳካ ከሆነ ግን ወደ ገላጋይ ይሄዳሉ ማለት ነው እና ገላጋይ ጋር ሄደው ቼልሲም ሀሳቡን ያስረዳል፣ ሊቨርፑልም ሀሳቡን ያስረዳል። በመጨረሻም እንግዲህ ገላጋዮቹ ወይም ትሪቡናልስ የሚባሉት የመጨረሻ ካሳ የእነሱን ውሳኔ ይወስናሉ። በዛ መሰረት ሊቨርፑል ለቼልሲ ካሳ ይከፍላል። ካሳ መክፈሉ አይቀርም። የሚከፍለው መጠን ላይ ያለው ልዩነት ግን በራሳቸው በመነጋገር መፍታት የማይችሉ ከሆነ በዚህ መንገድ ነው የሚፈታው። ታዲያ ይሄ ልጅ ለሊቨርፑል መጫወትን ከፈለገ፣ ለሊቨርፑል መጫወትን ከወደደ ለምንድን ነው ሊቨርፑል ገና እድሜው 17 ሆነ ሳለ የሶስት ዓመት ብቻ ኮንትራት የሰጠው የሚል ደግሞ ጥያቄ ሊነሳ ይችላል። ሊቨርፑል ከዚህ በላይ ማድረግ ስለማይ የማይችል ነው። እድሜያቸው 18 ዓመት ያልሞላቸው ተጫዋቾች ግፋቢ ሊሰጣቸው የሚችለው የውል ስምምነት ሶስት ዓመት ብቻ ነው። ከሶስት ዓመት በላይ ተጫዋቾቹን ማስፈረም አይቻልም። በሕግ ስለተከለከለ ነው እንጂ ተጫዋቹ ላይ ስጋት ስላለው አይደለም። ተጫዋቹን ስለሚፈልገው በዚህ እድሜ ሊሰጥ የሚችለውን ከፍተኛ የሚባለውን የውል ዘመን ሰጥቶታል። ነገር ግን ከዛም በኋላ አብረው እንደሚቀጥሉ ምንም ጥርጥር የለውም። ፊፋ እንደነዚህ ያሉ ሕጎችን ሲያወጣ ተጫዋቾቹን ፕሮቴክት ለማ ማድረግ ከማሰብ ወይም ለተጫዋቾቹ ከለላ ከመስጠት አንጻር ነው የበለጠ የሚጠቀሙበትን የበለጠ የተሻለ ነገር የሚያገኙበትን እድል እድሜያቸው አስራ ስምንት ዓመት ከሞላ በኋላ የመወሰን እድል ሊኖራቸው ይገባል በሚል ነው። እንግዲህ ሪዮ ንጉሞሃ በዘንድሮ የውድድር ዓመት አሰልጣኝ አርነ ስሎት ምን ያህል የመጫወት እድል ይሰጡታል? ምን ያህል በዋናው ቡድን ውስጥ ኢንቮልቭድ ይሆናል ነው እንግዲህ። በጣም ትልልቅ በሚባሉ ጨዋታዎች ጭምር ቀይረው እያስገቡት ነው። በጣም ብዙ የእግር ኳስ ባለሙያዎች ደግሞ በሂደት ጨመር ያለ የመጫወት እድል ሰፋ ያለ ደቂቃ እያገኘ የመምጣት እድሉ በጣም በጣም በጣም ሰፊ ነው ብለው ያስቀምጣሉ። ምክንያቱም እስካሁን በሚሰጡት እድሎች ለሊቨርፑል ኒውካስልን ሲያሸንፉ በጣም ወሳኝ ጎል ማስቆጠሩ በጎል የታጀበን ባይሆን ሜዳ ላይ ኢምፓክት ፉል ሆኖ የታየባቸው አጋጣሚዎች ብዙ ከመሆናቸው አንጻር ይሄ ልጅ ለሊቨርፑል በርከት ባሉ ጨዋታዎች በዛ ላሉ ደቂቃዎች አገልግሎት ሊሰጥ ይችላል። ለአርኔ ስሎት በጣም ትልቅ ዜና ነው። ለሊቨርፑል ደጋፊዎችም ምርጥ የሚባል ውሳኔ ነው። ልጁ አሁን በአንፊልድ ኮሚትድ ሆኖ በሚ የሚቀጥሉት ሶስት አመታት አገልግሎት ይሰጣል። ይሄ የውል ስምምነት ከማብቃቱ በፊት 18 አመት ስለሚሞላ ያን ጊዜ ደግሞ የሚፈልጉትን ያህል ኮንትራት ማስፈረም ይችላሉ። ያኔም ቢሆን ግን የአምስት ዓመት ብቻ ነው ማጸደቅ የሚቻለው። ስለዚህ ከዝውውር ጋራ ወይም ውል ከማደስ ጋራ በተያያዘ ዛሬ ከሰዓት በኋላ የተሰማው ትልቁ ዜና አንዱ የሪዮ ንጉሞሃ ለሚቀጥሉት ሶስት አመታት የፕሮፌሽናል የመጀመሪያ ኮንትራቱ ነው። በነገራችን ላይ ስምምነትን ከሊቨርፑል ጋራ መስማማ ለማማቱ ነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ አሁንም ራስን ከማጠናከር ጋራ በተያያዘ በጣም ብዙ ስራዎችን መስራት እንዳለበት ይታመናል። ያው ማንቸስተር ዩናይትድ እንደ ሊቨርፑል፣ እንደ ቼልሲ፣ እንደ አርሰናል፣ እንደ ማንቸስተር ሲቲ አግሬሲቭ መሆን አይችልም። ያሉበት ችግሮች ያለበት አጠብቅኝ በጣም የምናውቀውና የምንረዳው ነው። በጣም በተደጋጋሚም ሪፖርት የተደረገ ጉዳይ ነው። ማንቸስተር ዩናይትድን ይሄ ፒ ኤስ አር የሚባለው የፕሮፊትን ሰስተናብሊቲ ሩል የምንለው ጠፍሮ ይዞታል። ስለዚህ ማንቸስተር ዩናይትድ ማውጣት ያለበት በጥንቃቄ ነው። ዲሲፕሊንድ መሆን አለበት ወጪ ላይ ያንን ካላደረገ የፋይናንሻል ፌር ፕሌይ ሕጉን ይጥሳል። ምናልባትም ከበድ ያለ ቅጣት ይጣልበትና ነገሮች በጣም አስቸጋሪ እንዲሆኑበት ይሆናል ማለት ነው። ይሄ እንዲሆን አይፈልጉም። ስለዚህ ነው ከማንም ጋር አስተውላችሁ ከሆነ አንድን ተጫዋች ለማስፈረም የቢዲንግ ዋር ውስጥ አንገባም፣ ጨረታ ውስጥ አንገባም፣ እኔ ላስፈረመው እኔ ላስፈረመው አይነት ሙግት ውስጥ አንገባም በቃ ተጫዋቹን እንፈልገዋለን። ከፈለግነው እሱ ሊፈልገን ይገባል። ከፈለገን ደግሞ ከክለቡ ጋራ እኛ ብቻ ነን መነጋገር ያለብን ነው የሚሉት እነሱ። ለዛ ነው ቤንጃሚን ሼሽኮን ከኒካስል ዩናይትድ ጋራ ኖ ኖ ኖ፣ እኛ ከማንም ጋራ ቢዲንጓር ውስጥ አንገባም ወይም የጨረታ ውስጥ አንገባም። እኔ ይህን ከፍላለሁ ሲል ያኛው ቡድን እኔም ይህን ያህል ከፍላለሁ ምናምን የሚባል ነገር ውስጥ አንገባም ማለት ነው። ከዛ እንደገና ደግሞ የብሪያኔም ቤሞም ጉዳይ ላይ ብሪያኔም ቤሞ ማንቸስተር ዩናይትድን የሚፈልግ ከሆነ ብቻ ነው አሉ ብሪያንም ቤሞም ያንን አደረገ። ስለዚህ አሁን በካርሎስ ባሌባ ጉዳይ ለማንቸስተር ዩናይትድ ያልወጣለት ፍቅር አለ፣ በጣም በጣም በጣም ከፍተኛ በሚባል መጠን ካርሎስ ባሌባን ወደ ቡድኑ መቀላቀል ይፈልጋል። ይሄ የማንቸስተር ዩናይትድ ባሌባን የማስፈረም ፍላጎት እንዲሳካ የመጪው ክረምት ድረስ መጠበቅ ደግሞ አስፈላጊ ሆኖ አላገኙትም። ለዚህ ሁለት ምክንያቶች ናቸው የሚነሱት። አንድ አሁንም ማንቸስተር ዩናይትድ ቤት ያለው የመሀል ክፍል ችግር አንገብጋቢ ነው። በተቻለ ፍጥነት ሊሞላ የሚገባው ነው እንጂ ጊዜ ሰጪ አይደለም። ማንቸስተር ዩናይትድ መሀል ክፍሉ ላይ ያለውን ችግር የቀረፈ እንደሆነ በጣም ብዙ አሪፍ አሪፍ ነገሮች ስላሉት በእነዚ አሪፍ አሪፍ ነገሮቹ የተሻለ ኮምፒታንት መሆን ይችላል፣ ተፎካካሪ መሆን ይችላል። ስለዚህ የዩናይትድን ተፎካካሪነት ለማስተካከል ያስፈልጋሉ ከሚባሉት ነገሮች አንደኛው መሀል ክፍሉን አሪፍ ማድረግ፣ መሀል ክፍሉን ምርጥ ማድረግ ነው። ለዚህ ደግሞ ካርሎስ ባሌባን ይፈልገዋል። በሌላ በኩል መሀል ክፍሉ ላይ የሚ ሲኖር ክሬቲቪቲ ደግሞ የነ ቤንጃሚን ሼሽኮን ኤፊሽንሲ ከፍ ወዳለ ደረጃ ይወስደዋል ተብሎ ይጠበቃል። እነ ሉዊስ ሳሃ ሲናገሩ እንደነበረው ከቤንጃሚን ሼሽኮ የሚገኘውን ጥቅም ማንቸስተር ዩናይትድ ከፍ ወዳለ ደረጃ ሊወስደው የሚችለው መሀል ክፍሉን ያጠናከረለት እንደሆነ ብቻ ነው። ያ እስኪሆን ድረስ ቤንጃሚን ሼሽኮ በፕሪሚየር ሊጉ ለማንቸስተር ዩናይትድ እየተጫወተ ሲቸገር ልታዩት እያያችሁም ልትቀጥሉ ትችላላችሁ ተብሎ አስተያየት ተሰጥቷል። ስለዚህ የመሀል ክፍሉ ሉን ማጠናከር ለማንቸስተር ዩናይትድ እጅግ እጅግ በጣም ወሳኝ ነው። ሁለተኛው ክረምት ድረስ እንጠብቅ የማይሉበት ምክንያት ክረምት ላይ ምናልባት ካርሎስ ባሌባን ማስፈረም የሚፈልጉ ሌሎች ትልልቅ ክለቦች ሊኖሩ ይችላሉ። እኔ ምን የሚያሉ እኮ አሉ በእንግሊዝ ፕሪምየር ሊግ ላይም ያሉ ከእንግሊዝ ፕሪምየር ሊግ ውጭ ያሉ ከአምስቱ ትልልቅ የአውሮፓ ሊጎች መካከል ያሉ ክለቦችም ካርሎስ ባሌባ የእኛ ቢሆን ብለው ተመኝተዋል፣ ጥረትም አድርገዋል። ነገር ግን የማንቸስተር ዩናይትድን ያህል ጠንካራ አልነበረም። በአሁኑ ክረምት ይሄ ጠንካራ ያልነበረው ፍላጎታቸው ለመጪው ክረምት 2026 ላይ እንደዛ ሆኖ ይቀጥላል ማለት ግን አይደለም። በተጠናከረ ፍላጎት የመጡ እንደሆነ ማንቸስተር ዩናይትድ ቤት ውስጥ ያለው የአቅም ውስንነት ለመሰናበት ረድቷቸው ከማንቸስተር ዩናይትድ ፈጥነው እና ቀድመው የተሻለም ዋጋ አቅርበው ካርሎስ ባሌባን ሊወስዱት ይችላሉ። አብዛኞቹ የካርሎስ ባሌባ ፈላጊ ይሆናሉ ተብለው የሚጠበቁ ትልልቅ ክለቦች ግን ጥር ላይ እንዲህ ወዳለው ቢዝነስ ይገባሉ ተብሎ አይጠበቅም። ስለዚህ የአቅምን ለማድረግ ብቸኛ ፈላጊ ሆኖ ለመቅረብ ከብራይተን ኤንድ ሆቭ አልቢዮን ጋራም ተደራድሮ የተጫዋቹን ዝውውር ለማጠናቀቅና ስምምነት ላይ ለመድረስ ጥርን ማንቸስተር ዩናይትድ እየመረጠው ነው የሚል ነው። ታዲያ ይህንን ተጫዋች ለማስፈረም ትልቁ ፈተና ምንድን ነው? ያን እንደሆነ ትልቁ ፈተና ተደርጎ የሚወሰደው ካርሎስ ባሌባን ለመሸጥ አንድ ብራይተንን ሆቭ ቫልቤን አሁንም ጥር ላይ ይፈልጋሉ። ነው እንግዲህ ጥር ማለት ብራይተንን ሆቭ ቫልቤን ለምን እየተፎካከረ እንደሆነ ያውቃል። ቃል ላለመውረድ በፕሪምየር ሊጉ ወደ አውሮፓ የክለቦች ውድድር የሚያስገባ ውጤት ለማምጣት በሆነ አንድ ትልቅ ጉዳይ ላይ ራሱን ያገኛል። እንዲህ ባለ ትልቅ ጉዳይ ላይ እየተወዳደረ ታዲያ ተጫዋቹን አሳልፎ ይሰጣሉ? እሺ ይላሉ የሚለው አንድ ትልቅ ፈተና ነው። ሁለተኛው ፈተና ይሆናል ተብሎ የሚጠበቀው ለማንቸስተር ዩናይትድ ይህንን ተጫዋች ለመሸጥ የሚወስኑም እንኳን ቢሆን የሚጠሩት ዋጋ ነው። ክረምት ላይ ታስታውሰው እንደሆነ ከመቶ ሚሊዮን ፓውንድ በላይ መክፈል ይጠበቅበታል፣ ማንቸስተር ዩናይትድም ሆነ ሌላ የካርሎስ ባሌባ ፈላጊ ብለው ይናገሩ እንደነበረ እናስታውሳለን። ስለዚህ ከዚህ አቋማቸው ይወርዳሉ ወይ፣ ይህንን አቋማቸውን የሚሸረሽር ነገርስ ይኖራል ወይ ብለን ስንጠይቅ ከባድ ነው የሚሆነው። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ወደ ኦልትራፎርድ መውሰድ የሚወስን ከሆነ ይህንን አካባቢ ገንዘብ ሬዲ ማድረግ አለበት ነው። ታዲያ አሁን ከጥቂት ሰዓታት በፊት የወጣው መረጃ ለዚህ ማንቸስተር ዩናይትድ ራሱን ለማዘጋጀት እያሰበ ነው ምናልባት ወደ አራት የሚደርሱ ተጫዋቾችን መሸጥና ከነዚህ ተጫዋቾች ዝውውር የሚገኘውን ገንዘብ ካርሎስ ባሌባን ለማስፈረም እስከ ማሰብ ደረጃ ደርሰዋል ነው የሚለው እንግዲህ እነማን ይሸኛሉ ከነዚህ ከሚሸኙ ተጫዋቾች ምን ያህል ገንዘብ ይሰበሰባል ክረምት ላይ ከሸጧቸው ተጫዋቾች የሰበሰቡት ግን ደግሞ ለሌላ ተጫዋች ዝውውር ያላዋሉት ገንዘብ ጋር ተዳምሮ ዩናይትዶች የካርሎስ ባሌባን ዝውውር ማጠናቀቅ ይፈልጋሉ። ይህንን አይተን ነው ይህንን ሰምተንና አንብበን ነው የካርሎስ ባሌባ ፍቅር ያልወጣለት ማንቸስተር ዩናይትድ እያልን ያለ ነው። በእርግጥ ማንቸስተር ዩናይትድ ካርሎስ ባሌባን ማግኘት ማለት ያው በነገራችን ላይ ምናልባት ምናልባት አሁንም ማንቸስተር ዩናይትድ በዚህ ጉዳይ ላይ ሊወስን ይገባዋል። የኮቢ ሜይኖን ጉዳይ በተመለከተ ቀደም ሲል መረጃ ስንነግራችሁ ነበረ። ይሄ ልጅ ከማን ዩናይትድ ጋር አብሮ ይቀጥላል ወይስ ደግሞ ይለያያሉ? እሱ በጣም ትልቅ ኢሹ ሆኖ ነው የሚቀጥለው። እሱን የሚ የሚሸጡ ከሆነ ግን ከሱ ዝውውር ብቻ 60 ሚሊዮን ፓውንድ አካባቢ ያገኛሉ። ያ 60 ሚሊዮን ፓውንድ ሙሉ በሙሉ ለማንቸስተር ዩናይትድ ትርፍ ነው። ምክንያቱም እሱ የአካዳሚ ውጤት ነው። የእሱ የዝውውር ወጪ ተብሎ ቀደም ብሎ የወጣ የሚቀናነስ ምንም አይነት ነገር የለም። ይሄ ማንቸስተር ዩናይትድን ፋይናንሻሊ በደንብ አድርጎ ያረጋጋዋል። አሁን በደንብ ጓጉቶበታል የሚባለውን የካርሎስ ባሌባን ዝውውር ለማጠናቀቅም አቅም ይሰጠዋል ተብሎ ነው የሚጠበቀው። ለማንኛው ማንቸስተር ዩናይትድ ካርሎስ ባሌባን በእጁ ሳያስገባ የሚያርፍም የሚተኛም አይመስልም። ወደ አርሰናል ጉዳይ እንሂድ በዚህ ሰዓት ለአርሰናል ምርጥ ነገር ሆኗል። የአርሰናልን ሰዎች ማድነቅ ለአርሰናል የሆነውን ነገር ደግሞ እንደዚሁ በጣም በጥሩ መንገድ የተከናወነ ነውና ማንሳት ማሞካሸትም የሚገባ ይመስለኛል። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ላይ በጣም ጥሩ ጥሩ የሚባሉ ነገሮችን ያደረገ በጣም የተሳካለት በእያንዳንዱ የመጫወቻ ክፍል ላይ እስኳዱን በደንብ አድርጎ ያጠናከረ እስኳዱን ያሰፋ ቡድን ማለት አርሰናል ነው። ለዚህ የሚመስለኛ ሁሉም እየተነሱ በዚህ ሰዓት ላይ ከተጫዋቾች ስብስብ፣ ከጥራት ከጥንካሬ፣ ከስፋት አንፃር በዚህ ሰዓት ላይ የአርሰናልን ያህል ምርጥ ስብስብ ያለው የለም የሚሉት ይህንን ካራገር ይለዋል፣ ጋሪ ኔቪል ይለዋል፣ ቴሪ ዳንኤል ሄንሪ ይለዋል፣ ሮይ ኪን ይናገራል። ሌሎቹም በሙሉ በዚህ ሀሳብ ይስማማሉ። ስለሚስማሙ ሀሳቡን በተደጋጋሚ ያነሱታል። አሁን ደግሞ እንደገና አዳዲስ ተጫዋቾችን ወደ ቡድን መቀላቀል ሳይሆን የአርሰናልን ኮር ፕሌየርስ የሚባሉ አሉ ማይነኩ ለአርሰናል አሁን ባለበት የተፎካካሪነት ደረጃ መድረስ ትልቅ አስተዋጽኦን ያደረጉ ተጫዋቾች ደግሞ ከክለቡ ጋር የረጅም ጊዜ ኮንትራት እንዲኖራቸው ማድረግ ነው። ስለዚህ በዚህ ረገድ ዛሬ ከሰዓት በኋላ የተሰማው አመሻሹ ላይ የተነገረው ሰበር ዜና ለአርሰናል በጣም በጣም እጅግ በጣም ምርጥ ነገር ነው። ዊሊያም ሳሊባ ለሚቀጥሉት አምስት ዓመታት ከአርሰናል ጋር አብሮ ለመቀጠል ተስማምቷል እስከ 2030 ድረስ። ሳሊባ የአርሰናል ነው። ከዚህ በኋላ በሪያል ማድሪድ በኩል የሚነገር ማንኛውም ነገር፣ በሪያል ማድሪድ በኩል የሚደረግ ማንኛውም ጥረት አርሰናልን የሚያሰጋው አይደለም። ምክንያቱም አርሰናልም ከሳሊባ ጋር አብሮ መቆየት እንደሚፈልግ ኮሚቴድ ሆኗል። ዊሊያም ሳሊባም ደግሞ ከአርሰናል ጋር ኮሚቴድ ሆኖ እስከ 2030 ድረስ አብሮ የመቀጠል ስምምነት ላይ ደርሷል። ስለዚህ ነው አንድሪያ ቤርታን ማድነቅ ይገባል። ለቡድኑ ላመጧቸው አዳዲስ ተጫዋቾች ብቻ ሳይሆን በቡድኑ እንዲቆዩ ያደረጓቸውም ነባር ተጫዋቾች ለአርሰናል ጠንካራ ሆኖ በሚቀጥሉት ዓመታት መዝለቅ ትልቅ አስተዋጽኦ አላቸው። 2025 ላይ አዳዲስ ስምምነቶችን፣ ሉዊስ ስኬሊ፣ ኤታን ዋኔሪ፣ አሁን ደግሞ ዊሊያም ሳሊባ። በቃ ይሄ እኮ በጣም የሚገርም ነው። ስለዚህ አርሰናል አሁን የሚሸጥ ቡድን አደለም። አርሰናል ከተጫዋቾቹ ጋራ ያለውን ጉዳይ ባለመጨረስ ስጋት ላይ የሚቆይ ቡድን አይደለም። በቃ አንድሪያ ቤርታ በጣም ትልቅ ስራ እየሰሩ ስላሉ ነው ብራቮ ቤርታ ብለን ሀሳባችንን ለመግለጽ መምጣታችን እንግዲህ። ይሄ ተጫዋች ባሉ በ2023 24 የውድድር ዓመት በፕሪሚየር ሊግ 38ቱንም ጨዋታዎች ሜዳ ላይ ያየነው ተጫዋች ነው። የእውነት ለመናገር እሱ ለአርሰናል መጫወት ከጀመረበት ጊዜ ጀምሮ በፕሪሚየር ሊጉ ምርጥ ከሚባሉ ሴንተር ባኮች መካከል ግንባር ቀደም ተጠቃሽ ነው። በጣም በብዙ መንገዶች ልናነሳው እንችላለን። ለምሳሌ ሚድል ስርድ ላይ ኳሶችን በመንጠቅ የዊሊያም ሳሊባን ያህል የተሻለ ቁጥር ያለው ተጫዋች የለም። በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የሚገኘው ይሄ ልጅ። ኦቨር ኦል ሪከቨሪስ ላይ ደግሞ በምንወስድበት ሰዓት ላይ አንድ ተጫዋች ብቻ ነው ከዊሊያም ሳሊባ የሚሻለው። ስለዚህ ይሄ ልጅ በአንደኛ ሁሌም ቢሆን መሀል ተከላካይ ነው ግን አክሰሰብን ነው አለ። በቃ አቬለብል ነው። ይሄ በጣም ጥሩ ነገር ነው ለአንድ አሰልጣኝ። ቅድም እንዳለ 2023/24 የውድድር ዓመት ላይ 38ቱም ጨዋታዎች ላይ ነበር። ባለፈው የውድድር ዓመት ሶስት ጨዋታዎች ብቻ ናቸው ያለፉት። ስለዚህ የልጁ አቬለብሊቲ ኮንሲስተንትሊ አርሰናል በመከላከል አቅሙ ጥሩ ሆኖ እንዲታይ ረድቷን ነው ደግሞ ገና እድሜው 24 ነው። ስለዚህ እስከ 2030 ድረስ አብሮ መቆየት ማለት እስከ 29 ዓመቱ ድረስ ኢን ሂስ ፕራይም የአርሰናል ሆኖ ነው የምናየው ማለት ነው ይሄ በእሱና በጋብርኤል ማጋሃሌሽ መካከል ያለው የመሀል ተከላካይ ጥምረት ሌሎች ክለቦች የሚቀኑበት የፊት መስመር ተጫዋቾች የሚቸገሩበት ነው። ባለፈው ዓመት በጣም ጥሩ የሚባልን ስራ ሰርተዋል ብቻ ሳይሆን በዘንድሮ የውድድር ዓመትም የአርሰናል አጀማመር ከመከላከል አቅም ጋር፣ ጎል ከማስተናገድ ጋራ ስናያይዘው በጣም ሸጋ መሆኑን ነው የምናየው። ምክንያቱም በሁሉም የውድድር አይነቶች አርሰናል እስካሁን ሰባት ጨዋታዎችን ተጫውቷል፦ በፕሪሚየር ሊግ አምስት በቻምፒዮንስ ሊግ አንድ በካራባው ካፕ ደግሞ አንድ በእነዚህ ሰባት ጨዋታዎች አርሰናል ላይ የተቆጠረው ሁለት ጎሎች ብቻ ናቸው። ሌሎቹ ክሊን ሺቶች ናቸው፣ ወይም አርሰናል ጎል ሳይገባበት ጎል ሳያስተናግድ የጨረሳቸው ጨዋታዎች ናቸው። ይሄ ብቻ አይደለም። በዚህ የውድድር አመት አርሰናል ላይ ከገቡት ሁለት ጎሎች ማነው ያስቆጠረው ስንል አንድም የአምናው ሻምፒዮን ሊቨርፑል ነው፣ ሌላኛው ደግሞ ማንቸስተር ሲቲ ነው። ማንቸስተር ሲቲ ያገባው ብቻ ነው ከኦፕን ፕሌ ወይም ከክፍት የጨዋታ እንቅስቃሴ አርሰናል ላይ የተቆጠረው ጎል ይሄ መካከል ክፍሉን ጥንካሬ በደንብ አድርጎ ያሳያል። በአርሰናልና በዊልያም ሳሌባ መካከል ከ2019 ጀምሮ አብሮ መሆን የጀመሩበት ነው። ወይም ተጫዋቹ የአርሰናል መሆን የጀምሮ 2019 ላይ ነው። ከዛ በኋላ በውሰት ተሰጥቷል። 2022/23 ጀምሮ ግን ወደ አርሰናል እንዲመለስ ተደርጎ አገልግሎትን ለ139 ጨዋታዎች ሰጥቷል። በሁሉም የውድድር አይነቶች ሰባት ጎሎችንም አስቆጥሯል። ፕሬዘንሱ ኮሚትመንቱ እንደዚሁም ደግሞ ለአርሰናል በሚያይሰጣቸው አገልግሎቶች እጅግ እጅግ በጣም ብዙ ሰዎች ያደንቁታል ለማለት ነው። ስለዚህ በሱ በጋብርኤል ማጋሌሽ መካከል የሚኖረው ጥምረት አንዳቸው አንድ ነገር ቢሆኑ ብሎ የሚሰጋበት ደግሞ ዘመን አይደለም። ይሄ ደግሞ ለአንድሪያ ቤርታ አድናቆትን የምንሰጥበት ነው። ከዚህ በፊት ወይ ጋብርኤል ማጋሌሽ ሲጎዳ ወይ ዊልያም ሳሊባ ላይ ጉዳት ደርሶ የተወሰኑ ጨዋታዎች ያልፏቸዋል ሲባል አርሰናል ቤት ስጋት ሊኖር ይችላል። አሁን ግን ሞስኩዌራ የአርሰናል ተጫዋች ሆኗል። ሞስኩዌራ ብቻ ሳይሆን ሂንካፔ የአርሰናል ተጫዋች ሆኗል። እነዚህ ልጆች አንድ ነገር ቢሆኑ በዋናነት እነሱን መጠቀሙ ስለማይቀር ሞስኩዌራ ገብቶ የሚሰጠው አገልግሎት ያለ ስጋት ቀናቶች እንዲያልፉ ሊያደርግ ይችላል ነው። ስለዚህ በአርሰናል ቤት ውስጥ በጣም በጣም በጣም የሚገርም ስራ እየተሰራ ነው ያለው። ይሄ ስብስብ ይቀጥላል ማለት ነው አብረው ይሄ ስብስብ በሚቀጥሉት ጊዜያቶች አርሰናልን በዋንጫ ፉክክር ውስጥ በተከታታይ እንድናየው ውድድሮችን እንዲያሸንፍ በሚገባ የሚያስችለው ነው። የእውነት እንነጋገር ከተባለ በዘንድሮ የውድድር ዓመት በተከላካይ ጥንካሬ፣ ዲፌንሲቭ ሶሊዲቲ ወይም ዲፌንሲቭ ዌል ኦርጋናይዝድ የሆነ ክለብ ጥሩ ብንባል ከአርሰናል አስቀድመን የምንጠራው የፕሪሚየር ሊግ ክለብ አለን? የለም እኮ በጣም ፉልባኮቹ በጣም ምርጥ ናቸው። ሴንተር ባኮቹም ከነ አማራጮቻቸው በጣም በጣም ምርጥ ናቸው። ስለዚህ አምና ሻምፒዮን የሆነው ሊቨርፑል በአርሰናል ከሚበለጥባቸው ነገሮች መካከል አንደኛው በመከላከል አቅም ነው። ሊቨርፑል በጣም ብዙ ጎሎችን ያስተናግዳል ዘንድሮ ምን ያህል ጎሎች ገቡበት። ሊቨርፑል ምንም አልተሸነፈ ይሆናል ግን በተጋጣሚዎቹ ላይ ጎል በማስቆጠር አቅም ከአርሰናል ይሻል ይሆናል እንጂ በመከላከል አቅም ዲፌንሲቭሊ ሶሊድ በመሆን አርሰናል ላይ በጭራሽ በጭራሽ አይደርስም። ስለዚህ ይሄ ለሊቨርፑልና ለአርሰናል የዋንጫ ተፎካካሪነትን የሰፋ ግምት የምንሰጣቸው ከሆነ አትጠራጠሩ አርሰናልን በፕሪሚየር ሊጉ የተሻለ ውጤት ለማምጣት ከ2003/2004 በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ ትልቅ እገዛን ሊያደርግለት ይችላል፣ ነው ያለ ዊልያም ሳሊባ። ይቸገር የነበረው አርሰናል ደግሞ ሞስኬራን ቢያገኝም የዊልያም ሳሊባን አገልግሎት እናም ደግሞ እሱ ምን ማለት እንደሆነ ለአርሰናል እንዲገባን የቁጥር መረጃዎችን እናንሳና እናብቃ። ከሳሊባ ጋር 104 ጨዋታዎችን አርጓል አርሰናል ከ2022

አንስቶ ያለ ሳሊባ ደግሞ 15 ጨዋታዎችን አድርጓል። ሳሊባ ባለበት የአርሰናል አንድን ጨዋታ የማሸነፍ አቅም 67 ነጥብ ሶስት በመቶ ነው። እሱ በሌለበት ግን የማሸነፍ አቅማቸው ወደ 46 ነጥብ 7 በመቶ ዝቅ ይላል። ያ ማለት ኮንሲድ ያደረጋሉ ጎል ይገባባቸዋል ማለት ነው። በየጨዋታው ምን ያህል ጎል ይገባል እሱ ባለበት ጨዋታ ስንል ዜሮ ነጥብ 8 ነው። ያ ማለት አንድ ጎል በአንድ ጨዋታ እንኳን አይገባበትም። እሱ ሳይኖር ግን አርሰናል የሚገባበት የጎል መጠን አንድ ነጥብ አምስት ይደርሳል። አርሰናል ዊልያም ሳሊባ ባለበት ጨዋታ ወይም እሱን በተጠቀመበት ጨዋታ ምን ያህል የግብ ሙከራዎች ይደረጉበታል? ስንል በአንድ ጨዋታ ወደ ስምንት ነጥብ ዘጠኝ በቃ ዘጠኝን በለው ዘጠኝ ሙከራ ይደረግበታል። ሳሊባ ከሌለ ግን አስር ሙከራ ይደረግበታል ማለት ነው። አርሰናል ዊልያም ሳሊባን ሜዳ ላይ ይዞ የገባ ዕለት በአንድ ጨዋታ በአማካይ ሁለት ነጥብ ሁለት ነጥቦችን ያገኛል። ቱ ፖይንት ቱ ፖይንትስ ፐር ጌም ማለት ነው። እሱ በሌለበት ግን አንድ ነጥብ ሰባት ነው። ስለዚህ የልጁ መኖርና አለመኖር ይህንን ያህል የሰፋ የጎላ ፋይዳ አለው። ከዚህ በኋላ ግን በዚህ ሀሳብ በዚህ ጥያቄ በዚህ ስሜት ውስጥ አንቆይም። የስፔን ጋዜጦች ምንም ቢሉም ሪያል ማድሪድ ምንም ቢያስብም ዊሊያም ሳሊባ ለሚቀጥሉት አምስት ዓመታት እስከ 2030 ድረስ መድፈኛ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለደገፋችሁን በሙሉ ክብር ለእናንተ ይሁን። ኢትዮጵያ ለዘለ አለምት ነው